መጣሁት። ከሽሮ ሜዳ ነው፣ እና ጅፔስ እኔ ያገኘሁትን እኔ እንጃ። ብቻ አንዴ በእግራቸው ቆሙና፣ ለእግዚአብሔር ምዝጋና ግንቦት ግንባታ ጊዜ ነበር፣ እኔ እዚህ የመጣሁት መጥቼም እዛ በር ነበር የቆምኩት፣ እና ሂጂ ሂጂ ብሎኝ ነው የመጣሁት። ባለቤቴ እዚህ ፓርትነር ነው፣ እና እኔ አንተ ዝም ብለክ ነው የምትሄደው እዛ ቸርች። እኔ ምንም የትም መሄድ አልፈልግም፣ ብዬ እግዚአብሔር በራሱ ጊዜ ጠራኝ። የዛን ቀን መጣው። መጥቼ ጓደኛ በጣም ታማ፣ ሁሌ በቃ ህመም ነው በቃ ሁሌ ህመም፣ ሐኪም ቤት ሐኪም ቤት ነው። እኔ እዛ ይዤ ከሄድኩ አንቺ ትድኛለሽ እዛ ልውሰድሽ አልኩ። እኔ ግን እኮ ለራሴ አዛብ ሆኜ እኮ ነው የምላችሁ። እኔ እኮ ጌታ እዛ ላይ አልተቀበልኩ እኮ ዝም ብዬ እኮ ነው እሷን ይጂ ብዬ አመጣሁት። ለራሴ ግን ሮጬ ሄድኩት። ለኔ ብላችሁ ሰው ለእግዚአብሔር ብላችሁ አሁንም አጨብጭቡ። እግዚአብሔር ምስክሬ ነው። ከዛ እሷ በእግሯ ሄደች፣ ዳነች፣ መድኃኒት መቃም ተወች። እግዚአብሔር አዳናት። የኖክ አምላክ እግዚአብሔር ይባረክ፣ ኢየሱስ ክርስቶስ ይባረክ። አሁን ዛሬ ነገር የድንግል ማርያም ልጅ ይባረክ። ሀልቾ አንቺን መዳን ያለም ያኑርሽ ነቢይ ድጋሜ ተመልሼ የመጣሁት መስከረም ሰላሳ መጥቼ ጌታ ተቀብዬ ሄድኩት ከሱ እንጂ ከእግዚአብሔር ሰው እንጂ ጌታ ተቀብዬ ሲመጣ ማለት ሲመጣ

ሰጠኝ አመሰግናለሁ። እዘላለም ኑርልኝ። የእናት አንጀት አለቀ። አሁንም ለምን ጸልይልኝ እግዚአብሔር እግዚአብሔር ይባርክ። በእውነት ዛሬ ነገር እግዚአብሔር ወውዘኛል። ሰው ያረገኛል። እኔን በቃ ሰው ሆንኩ፣ ሰው ሆንኩ። አመስግኑ። ከዚህ በላይ ማውራት አልችልም። ግን ከኢየሱስ ጋር ኑሮ እንዴት ነው? አቤት አቤት፣ እግዚኦ ማረ። ለክርስቶስ ሰላም የኖርኩበት ዘመኔን እኔ አላልኩም፣ የኖርኩት ዘመኔን እግዚአብሔር እኮ ፈወሰኝ እኮ ሰውኛለው። በእውነት ያወቀም ያላወቀም ይምጣ ይባረክ እውነት

አልሞትም፣ ድህነትም የለም፣ እኔ ቤት ምንም ነገር የለም። በረከት አገኘው ረዴት አገኘው፣ እግዚአብሔር ይመስገን። ወይኔ ይዘዌ ከሆነ ጨለማ አሁን ያለበትን ህይወት እኮ ስለለመድ ከሆነ እንጂ እንዲህ የሚያደርግ ነው። ለምደው እኮ ነው፣ እንደ ብድ ነው የሚያደርገው። ለዘላለም በእግዚአብሔር ቤት ኑሪ። ምልክቱኝ የመባረክ ምልክቱኝ የነጻነት የፈውስ ምልክቱኝ ይሆናል። ከድር ጀማል ይባላለሁ ከቤንሻንጉል ጉሙዝ ክልል ከመተከል ዞን ነው የመጣሁት፣ አገልጋይ ነኝ። በመጀመሪያ ግን ዳድን ፕሮፌትን ስላገኘሁ አመሰግናለሁ። ለጌታ ክብር ስትምበት እና እዚህ ቦታ ከዛሬ ሶስት ዓመት በፊት በብዙ ስደት ውስጥ በብዙ መከራኛ ጋር መተከል በነበረው የእርስ በርስ ግጭት በተነሳ ልጆችን ባለቤትን ሜዳ ላይ በትኜ እዚህ ፍሬንድሺፕ ጋ ጋርዱኛ እየሰራሁ እዚህ ቸርች አመልክ ነበር የመጣና ፕሮግራም ይካፈላለሁ። እና ዳድ አጋጣሚ ውጭ ወደ የአራት ቀን የክብር ቀናት የሚል ኮንፈረንስ ነበር እና ያ ያው፣ ስራ ቦታ እያስፈቀድኩት እዚህ የመጣው ፕሮግራም እየተካፈልኩ ነበረ። ብዙ ህይወትን በምድረ በዳ በሰራዊት ቤት የብዙ አመራሮች ባለስልጣናት፣ አጃብ ጋርድ ነበርኩት። ከወጣው በኋላ 2008 ጌታን አገኘው፣ ትዳር መሰረትኩ፣ እዛው መኖር ጀመርኩት። ከፋሚሊ ጋር እንዳልገናኝ ቤተሰቦች ሙሉ ሙስሊሞች ናቸው። ወደ አርማምጪ ልጅ ነኝ፣ ግን በጌታ ምክንያት የተነሳ ወደ ሰሜን ነበርኩት እና እዛ ቸርች ያሳደገችኝ ያስተማረችኝ ቸርች እዛ አገልግሎት ጀመርኩት። በቃ አምስት ስድስት ዓመት ውስጥ እግዚአብሔር ማገልገል ጀመርኩት። ከዛ ረብሻ መጣ። በዛ ረብሻ ምክንያት ቸርች ተዘጋ። ምግብ ቤት ነበረኝ ተዘጋ። ልጆችን ባለቤትን ከራይ ቤት ጥዬ እዚህ ጋር ዱኜ እየሰራው እዚህ ፕሮግራም ይካፈል ነበረና፣ ዳድ የመጨረሻው ቀን ላይ ይመስለኛል ቅዳሜ ይሁን አርብ ይሁን እንደዚህ የመጨረሻው ቀን አራት ቀኖች ውስጥ በሚታገለግልበት ቀን ትንቢት ዘካርያስ ምዕራፍ አራትን ነበረ ያገለገልከኝ በመንፈስ እንጂ በሀይልና በብርታት አይደለም ብለ ነበር። ስታገለግል ነበረ እና እና አዋሳ አጋጣሚ ላይ 2012 ላይ ቴዎሎጂ ተምረ ነበርኩና ሚኒስትሪ አገኘሁት፣ እና ውጭ ያለው ሚኒስትሪ ነው። ከእነሱ ጋር አብረ ሊሰራ ከቤተክርስቲያን የድጋፍ ስጡኝ አልኩት። እና በጌታ በሆነ በባለትዳር በመሆን ልጆች አባት በመሆነ ብቻ አገልጋይ መሆነ ማንድ አታሳፍሩ፣ ግን አገልጋይ መሆነን ብቻ ደብዳቤ ስጡኝ ሲል አይቻልም አለ። አንተ አስተኛ አገልጋይ ላንተ አንሰጥም አሉ። ከዛ በዛ ምክንያት ተናድጄ ወጣሁ። በቃ ልጆችህን ሁሉ በእትኜ ወጣሁና፣ እዚህ ጠበቃ እየሰራሁ ይህን ፕሮግራም ልክ ይህን ቃል በምታካፍል ሰዓት ሴሎ ሚኒስትሪ አገኘሁና፣ አንተ አገልጋይ መሆንህና ባለትዳር መሆንህ ከቸርች ድጋፍ ወረቀት አምጣ ያለ እዛ መግባት መቀጠር አችልም አሉኝ። አይ እናንተ ጋር እኮ የተመረኩት የሚሽነሪ ዶክመንት አለኝ፣ ዲፕሎማ የተማርኩት አለ። ይሄ ያለለ አይሆንም፣ ቤተክርስቲያን ግዴታ አንተ ክርስቲያን መሆንህ ማወቅ አለብንና ድጋፍ አምጡ አለ። በቃ ሁሉም ነገር ተጨራለመብኝ ዝጎኑብኝ ልጆቼ የመጀመሪያ ልጅን አሁን ልጅ እቻት አለው፣ እና ልጅን እዛ ጋ ሁሉም ነገር ትቸ በብዙ መከራ ውስጥ እያለው ይህም ፕሮግራም ስትካፈል በመጨረሻ ቀን በመንፈስ እንጂ በኃይል አይደለም ብለ ስታገለግለ ልክ አንተ ሰኞ የሆነ አዋሳ ኮንፈረንስ ነበረ ልትሰድ ና የመጨረሻ እጅ አልጫንክብኝም መታ አልነካኸኝም። ዋወራ ሁሉ ይህ ነገር የለም። ከአፍ የወጣውን ቃል የእግዚአብሔርን ቃል አምኘ ነው ወጣሁት ልክ ይህን ቃል በጉባኤ ውስጥ ብታውጅ በምታውጅ ሰዓት አሜን ብዬ ተቀበልኩት። እዚህ እንደተቀበልኩ ስወጣ አዋሳ ሰኞ ግባ ተባልኩት። ለቤታ እና አዋሳ ሄድኩት። ሲሄድ ማመን አቃተኝ እና ዶክተር እንዳለው ጋር ነው የሄድኩት። እና ሴሎ መጽሐፍ ቅዱስ ዋና ፕሬዚዳንቱ እሱ ነው። እና እሱ ጋር ሄድኩት። እሺ ያመጣሁ መረጃ አለ የለም ዶክመንት አለ የለም እና ምን ከለከሉኝ፣ አንሰጥም አሉ በቃ የሆነ ቅጽ ፎርም አመጡ። ሙላ አለኝ። ሞላሁት። ከዚህ መተከል ስንት ብንወደሱ መርሳን ይህን አይል አልኩት። በቃ ይህን አይል ለአንተ ግፍት ከላይ ሰጥቻለሁ። በየወሩ ለአንተ ደሞዝ ተተክሏል። ከዚህ በኋላ ሄደ ማገልገል ትችላለህ። እኛ እየመጣን በየጊዜ እንጎበኛለን፣ ክትትል እናደርጋለን አሉ። ልክ ማመን አቃተኝ። ፈረምኩት። ውሉን ጨረሰልኝ። ተቀብዬ ወጣሁ። ጌታ ስሙ ይባረክ። እና ዳድ ውን ለምትናገር አንድ ቃል አስታውሳለሁ እና አገር ሳትለቅ ሰፈር ሳትለቅ አካባቢውን ሳትለቅ በተናከ ምድር በተሰደርኮ ምድር እግዚአብሔር እዛ ያከብራል የምትል ርዕስ ነበረች። እና አገር አለኮኩም፣ ሰፈር አለኮኩም፣ መንደር አለኮኩም። እና በሰራዊት በት እዛ መተከል ዙሪያ ላይ ወደተወሰነ ወደ 8 ዓመት አገልግያለሁ። ያን ኤሪያ በደንብ አውቃለሁ። ወንጌል ለለ ስለዚህ ከሰው ጋርድነት ከሰው አጃብነት እግዚአብሔር አውጦ ለራሱ ክብር እንዲያበቃ ከዝበት በተካፈልኩ ጸጋ ደግሞ ዛሬ ሚሽነሪ አገልጋይ ሁኜ እዛ እያገለገልኩ ነው። ለጌታ ክብርን ስጡት። አሌሉያ። እና ዳ- አንድ ነገር ሁለ በራይ ታገለግለኛለ። በደከምኩ ሰዓት፣ ተስፋ በቆረጥኩ ሰዓት በጣም እኛ ጋር መተከል ማገልገል ከባድ ነው። በጌታ ፍቅር ጸልሁልን። አሁን ሰው በቀን ይታገታል። ሀብት ንብረት ያለው ሰው ይታገታል። እና በጣም የጸጥታ ችግር አለ። እና በራይ ካገለገልካቸኝ ነገሮች ውስጥ አንድ ቀን መጣኸኝና እና በራይ ሁለ ስታገለግና ያለውና ዋናው ትልቁ ራይ ምንድን ነው? እዚህ መድረክ ላይ እኔ ጫማኝ ላይ ወድቄ ጫማኝ ቲባይ እየጠረኩት ችግር ምንድን ነው ለእኔ ነግረኝ ትለኛለህ። ይሄ ችግር አለኝ ብዬ ላንተ ነግሬሃለሁ። ከዛ ከዚህ መድረክ ጎን ላይ ምንጭ ይፈልቃል ከዛ ምንጭ እየቀዳህ አናት ላይ ትደፋለህ። ውሃው ከደፋህ በኋላ እየደፋህ ትናገረ ችግሬን ነግሬ ከጨረስኩ በኋላ ከዚህ ከመድረኩ ምንጭ ውሃ እየቀዳህ በእኔ ላይ ታፈሳለህ። ከዛም በኋላ በቃ ከዚህ በኋላ ችግርህ መከራ ይረሳዋል ስትል ትልልቅ ሰረገላ ቁልፎች ከመድረኩ በታች በፊት ለፊት ላይ ተከፍተው አየሁት። ኢየሱስ ጌታ ነው። ስለዚህ እግርን ሳልነካልነድ ና